ጀርመን በፒኤችዲ ግዕዝ እያስተማረች እናንተ እንዴታደራችሁ አደራችሁ፣ እንኳን በግዕዝ የማታውቁ መሆን የለባችሁም። በእውነቱ ይሄ ነውር ነው፣ ማወቅ አለባችሁ። አሁን ይህን ነግሬያችኋለሁ፣ ለወደፊቱ ግዕዝ ማወቅ አለባችሁ። ነዷችሁም ቢሆን ፈልጋችሁ ግዕዝ መማር አለባችሁ፣ ሰነፍ እንዳትሆኑ ማለት ነው። ሀብጠ አበጠ ተነፋ፣ ሀነጠ ቀባ፣ ሀንፈጠ አጓለበ ጠረጠረ፣ ሄጠ ሸነገለ አታለለ ደለለ፣ ሀፈጠ መታ ደሰቀ ደበደበ፣ ለበጠ ለበጠ ሸለመ፣ ሎጠ ለወጠ ለጥለጠ መዘነ፣ መለጠ መለጠ ላጠ፣ መሰጠ ነጠቀ ቀማ ሜጠ መለሰ ቀለሰ ሰሐጠ ነካ ቆነጠጠ ስለጠ ጨረሰ ፈጸመ ሰቀጠ ነጠቀ፣ ሰበጠ አደረጎተ ሶጠ ጨመረ ደባለቀ ሶጠ ገረፈ ሴጠ ሸጠ ሰጠጠ ቀደደ ቀሰጠ ሰረቀ ቀበ ያውበጠ ቀላወጠ ቀንጦሰጠ ተሰለፈ አሰለፈ ቀጥቀጠ መታ ቀጠቀጠ ተሰልጠ ሰለጠነ ተሳየጠ ተወዳጀ ነሃጠ ሰራ የቤት ነቆጠ ጫረ የነቁጥ አምሰጠ አመለጠ አስቆጠጠ ስቅጥጥ ስቅጥጥ አደረገ አስፈጠ አሳተ አታለለ አቁጠጠ አቀጠነ አመነመነ አበጠ መለሰ አንሶጠጠ ስቅጥጥ ስቅጥጥ አለ ስቅጥጥ ስቅጥጥ አደረገ አንቀጥቀጠ ተርበደበደ አከጠ መገበ አጠ አጠ አጣፈጠ ጣፈጠ ወይጠ ዋጠ ወለጠ ለወጠ ወፈጠ ተኮሰ የሸክላ የብረት የልብስ ዘበጠ መታ